የከተማ አስተዳደሩ ተማሪዎችና መምህራን ለ2018 ትምህርት ዘመን ከወዲሁ ዝግጅት እያደረጉ መሆናቸውን ገለጹ። የደብረ ታቦር ከተማ አስተዳደር ተማሪዎችና መምህራን ለ2018 የትምህርት ዘመን ከወዲሁ ዝግጅት እያደረጉ መሆናቸውንና ውጤታማ አለመን ትኩረት ሰጥተው እንደሚሰሩም ገልጸዋል። በከተማ አስተዳደሩ በሚገኙ አንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ የ2018 ትምህርት ዘመን የተማሪዎች ምዝገባ በንቅናቄ እየተካሄደ ነው። ተማሪ ሜሮን ሞላ እና አማኑኤል መኩ በሰጡት አስተያየት የክረምቱን ጊዜ ተጠቅመው ዝግጅት ሲያደርጉ መቆየታቸውንና በዛሬው ዕለት በየትምህርት ቤታቸው በመገኘት መመዝገባቸውን ገልጸው ለ2018 የትምህርት ዘመን ከወዲሁ ዝግጅት እያደረጉ መሆናቸውንና ውጤታማ አለመሆን በተለያየ አግባብ ጠንክረው እንደሚሰሩ ተናግረዋል። ሜሮ ሞላ ይባላል። የሰባተኛ ክፍል ተማሪ ነ ምዝገባው በጣም ጥሩ ነው። በአልፋቤት ነው፣ ሁሉም የተመዘገብ ነው እና ምዝገባው በጣም ጥሩ ነው። መስከረም አምስት ጀምሮ ትምህርት ከየጀምራል ተብሎ ተነግረናል እና የተለያዩ ዝግጅቶችን እያደረግን ነው። ለምሳሌ ያው እኔ ወስድስት ወደ ሰባት መማር ከሆነ የሰባተኛ ክፍል መጽሐፍ ተቀብዬ ማንበብ የሽቶችን የተለያዩ ሽቶችን ማንበብ እሺ አመሰግናለሁ። ስሜ አማኑኤል መኩ ይባላል በዳግማዊ ቴዎድሮስ አጠቃላይ ትምህርት ቤት የ11 አሁን የ10ኛ ክፍል ተማሪ ነኝ። ማለት ወደ 10 እንግዲህ አጠቃላይ ምዝገባና እንዲሁም ደግሞ ውጤት የማውጣት ሁኔታ እያከድ እንገኛለን። እሺ እንግዲህ ክረምት ላይ እንግዲህ አሪፍ የሚባል ዝግጅት ነበረና፣ ለቀጣይ የክፍል ደረጃ እንግዲህ እያነበብንም እንዲሁም ደግሞ ሌላው ወጣ ያሉ ኮርሶችን እየወሰድን የከረም ነው። ይህም እንግዲህ ለቀጣይ የክፍል ደረጃችን አሪፍ የሆነ ቅድመ ዝግጅት እንዲኖረን ያደርገናል ያደረገናል ብለን እናስባለንም፣ እንዲሁም ያደረገናልም ማለት ነው። እንግዲህ ለተማሪዎች ስለዚህ ለቀረኝ ጊዜ ኦልሞስት ጊዜው ደርሷል። ግን ቢሆንም ለቀራቸው ጊዜ እንግዲህ የሚችሉ ያክል ለቀጣይ ክፍል ደረጃ የሚሆናቸውን ያለፉትንም አንድ ተማሪ ግዴታ ወደፊት የሚሆንበትን ነገር አይደለም ማንበብ ያለበት ወደኋላም ተመልሶ ነው። ምክንያቱም በ2019 እንግዲህ የኢንተራንስ ተፈታኞች ነን። ስለዚህ እኔ እንግዲህ በእኔ የከረምኩት እንግዲህ ለዛ የሚጠቅመኝ ነገሮች፣ ወደ ኋላ ያልገቡኝን ነገሮች የስከልስ እንደዚሁም ደግሞ ለቀጣይ 11ም ከሁለቱም የሁለቱም ኮርሶች ስማር እና እንዲሁም ደግሞ ሳነብ ነው የከረምኩት ማለት ነው እንግዲህ መጨረሻ የሚምለው ለተማሩ እንግዲህ ባላቸው ጊዜ እንግዲህ ለቀጣይ ቢሆን አሪፍ የሆነ ውጤት እንዲኖራቸው ቅድመ ዝግጅት ማድረግ እንዳለባቸው እና እንደዚሁም ደግሞ አሁን በተለይ አብዛኛው ተማሪ ምዝገባውን በጊዜው መጥቶ እንዲያካሄድ የሚል መልእክት ነው የሚኖረኝ። መምህር ማዋይ ቸኮልና ሚዛን አምሮ በሰጡት አስተያየት በቀጣዩ የትምህርት ዘመን ተማሪዎችን ለማብቃትና ውጤታማ ለማድረግ ከወዲሁ ዝግጅት እያደረጉ መሆናቸውን ጠቅሰው የመማር ማስተማሩን ስራ በጥሩ መንገድ ለማስኬድ በትኩረት እየሰሩ እንደሚገኙ ገልጸዋል። ማዋይሽ ቸኮላ ይባላል። የቋንቋ አስተማሪ ነኝ። በመጀመሪያ ደረጃ ተማሪዎቻችን ዛሬ ሙሉ በሙሉ በሚባል ደረጃ ማለት ይቻላል ተመዝግበዋል። እኛ ደግሞ በሰራነው እቅድ መሰረት መስከረም አምስት ላይ ሙሉ በሙሉ የመማር ማስተማር ት እንጀምራለን ብለን እናስባለን። እኛ ዝግጅት ከዚህ በፊት ስናደርገው የነበረው የባህል ሙዚየም ሰርተን የቋንቋ ትምህርትን በማበልጸግ ደረጃ የተማሪዎች ቱቶሪያል ከመስጠት አንጻር በቃ ሙሉ ሰዓታችን ጠዋትም ከሰዓትም ከትምህርት ሰዓትም ውጭ ተማሪዎችን ለማብቃት በመጣር ላይ ነው የከረም ውጤታማም ሆነንበታለን እናስባለን። ሌሎች እህቶችና ወንድሞቼ እንደተዘጋጁ ተስፋ አለኝ። በቅርብ ርቀትም ስለምንተዋወቅ አብረንም ስለምንውል፣ ነገር ግን እቅዳችንም ሰርተን ተዘጋጅተንበት ነው ያለን። የመምህር ሚዛኑ እባላለሁ የዳግማዊ ቴዎድሮስ አጠቃላይ ሁለተኛ ደረጃ ትምህርት ቤት አስተማሪ ነው። ያው ዞሮ ዞሮ ተማሪዎች አሁን ከ19 ጀምሮ ምዝገባ እያካሄድነ ነው። ዛሬ ጀምረናል ምዝገባ እንግዲህ ተማሪዎቻችን ከምዝግበን ከጨረስነ በኋላ ያው ፋይላቸውን አደራጅተን መስከረም አምስት የመማር ማስተማር ሂደቱን ለመጀመር በቅድመ ዝግጅት ላይ እንገኛለን ማለት ነው። አስተማሪ የመጀመሪያ ቋን ነው ዛሬ ምዝገባችን በመጀመሪያው ቀን ያው ጥሩ የሆነ የወላጆች ተማሪዎች ወደ ግቢ እየመጡ ምዝገባቸውን እያካሄዱ መሆኑን ለማየት ይችለናል። ስለዚህ በዚህ ይቀጥላል ብለን እናስባለን። ተማሪዎችም ልጆቻቸውን ወደ ትምህርት ቤት ልከው በጊዜው ምዝገባዎችን አጠናቀው ወደ ትምህርት እንዲሄዱ በዚህ አጋጣሚ እንዳስተማሪ መልእክቴን አስተላልፋለሁ ማለት ነው። እኛ እንግዲህ ክረምት ላይ ስልጠና ነው የቆየ ነው። አሁን ከመስከረም አምስት ጀምሮ ወደ ስራ እንገባለን። ጥሩ የመማር ማስተማር ሂደት ይኖራል ብለን እንገምታለን ማለት ነው ስታችን በአጠቃላይ እንግዲህ በተሻለ መንገድ 2018 የተሻለ የተማሪዎች ውጤት በተሻለ መንገድ የሚመዘገብበት ተማሪዎች የተሻለ ውጤት ያመጣሉ ብለን የምናስብበት ዓመት እንደሚሆን ተስፋ እናደርጋለን ማለት ነው። የደብረታቦር ከተማ አስተዳደር ትምህርት መምሪያ የመምህራንና የትምህርት አመራር ቡድን መሪና የመምሪያው ተወካይ ኃላፊ አቶ በየርኩ እንደገለጹት በከተማ አስተዳደሩ ከዚህ ቀደም በሁለት ትምህርት ቤቶች ተማሪዎች የፓይለት ምዝገባ በጥሩ ሁኔታ ማካሄዱን አውስተው በዛሬው እለት ደግሞ የ2018 የትምህርት ዘመን የተማሪዎች ምዝገባ በሁሉም ትምህርት ቤቶች በርካታ ተማሪዎች በተገኙበት በንቅናቄ እየተካሄደ መሆኑን ተናግረዋል። ምዝገባውን በሚፈለገው መንገድ ለማስኬድ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውንና ተግባራት በአደረጃጀት እንዲከናወኑ በመደረጋቸው የተማሪዎች ምዝገባ በጥሩ ሁኔታ እየተካሄደ እንደሚገኝም ገልጸው የመማር ማስተማሩን ስራ ከባለፈው ዓመት በተሻለ መንገድ ለማስኬድ ከወዲሁ እየተሰራ መሆኑንና ተጠናክሮ እንደሚቀጥልም ተናግረዋል። በየርቁ ይባላለሁ። የደብረታወር ከተማ አስተዳደር የመምህራንና የትምህርት አመራር ልማት ቡድን መሪና የትምህርት መምሪያ ተወካይ ኃላፊ። የፓይለት ምዝገባዎችም በሁለት ተቋማት አካሄደናል። ኪዳነ ምረት አንደኛና መካከለኛ ደረጃ፣ ዳግማዊ ቴዎድሮስ አጠቃላይ አንደኛና መካከለኛ ደረጃ። ከዚህ ተነስተን በ19 ሁሉም ተቋማት በአንድ ቀን መዝገበው እንዲያጠናቀቁ ነው አቅጣጫ የተሰጠው። እንደ ከተማ አስተዳደርም በንቅናቄ በዚህ አግባብ ገምግመናል። ስለዚህ በዚህ አግባብ አሁን ተንቀሳቀስንባቸው በ19 ማለት ነው። ከጠዋት አንስተን እስካሁን ባየነባቸው ተቋማት የተሻለ ተማሪ ነው እየመጣ እየተመዘገበ ያለ። ይሄ በጣም ይበል የሚያስፍል ነው። እንግዲህ የትምህርት አመራሩም ከሱፐርቫይዘር እስከ ሙያተኛ ድረስ፣ ከዚያ ውጭ ደግሞ የከተማ አስተዳደሩም የቅስቀሳ የአደረጃጀት እየተደረገ ያለው ውጤታማ እንደሆነ ነው የማስበው። ስለዚህ በዚህ አግባብ ወላጅ በፍጹም በቀሪ ሰዓታት ማስመዝገብ መቻል አለበት። መምህራን ከ15 ጀምሮ 15 የዳግማዊ ቴዎድሮስ አንደኛና መካከለኛ የፓይለት ምዝገባ ከመሆኑ አኳያ መምህራን እንዲገቡ የተፈለገው ከ15 ጀምሮ ወደ ትምህርት ቤታቸው እንዲገቡ ነው ሚ የተፈለገው። ከዚህ ጋር ተያይዞ መምህራን እስከ መስከረም አምስት የራሳቸውን ስራ የሚሰሩበት አጠቃላይ ከመማር ማስተማሩ ጋር ተያይዞ የዝግጅት ጊዜያቸውን ተጠቅመው ሁሉም መምህራን ከ15 16 ጀምሮ ወደ ትምህርት ቤት መግባት መቻል አለበት። በ15 ዳይዋን ክላስዋን የሚባለው ስለሆነ ምንም አይነት ተማሪም የሚቀርበት ሁኔታ የለም። መምህራንም በዚህ ልክ ሁሉም መምህራን ትምህርት ቤታቸው ላይ ተገኝተው ስራቸውን የሚሰሩበት ና በተጠናከረ ሁኔታ የሚቀጥልበት ነው ሁኔታ ያለው ማለት ነው። ከዚህ ዳይዋን ክላስዋን መስከረም አምስት ሁሉም ተማሪ የትምህርት ቤቱ ተገኝቶ ሁሉም መምህር በየ ትምህርት ቤት ተገኝቶ ስራ የሚጀመርበት እንደሆነ ነው። እኛም የጋራ ያደረግ ነው። የደብረ ታወር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ና የከንትበው ተወካይ ኮማንደር አብራረባበች እንደተናገሩት ከተማ አስተዳደሩ የ2018 ትምህርት ዘመን የተማሪዎችን ምዝገባ በጥሩ መንገድ ለመፈጸም በትኩረት ተይዞ ሲሰራ መቆየቱን አንስተው የተማሪዎቹ ምዝገባ በየትምህርት ቤቶቹ በንቅናቄ እየተካሄደ እንደሚገኝ ገልጸዋል። በባለፈው ዓመት ሰላማዊ መማር ማስተማር እንዲኖር ለማድረግ ስራዎች ሲሰሩ እንደነበርና በዚህም የመማር ማስተማሩ ስራ በተሻለ መንገድ እንዲካሄድ መደረጉን አውስተው በቀጣዩ የትምህርት ዘመንም የመማር ማስተማሩ ስራ በተጠናከረ መንገድ እንዲቀጥል ለማድረግ ከወዲሁ ትኩረት ተሰጥቶ እየተሰራ መሆኑን ገልጿል። ከዘጠነኛ ክፍል ጀምሮ የተደረገው የንቅናቄ ምዝገባ በጣም ጥሩ እንደነበረ ማየት ይችለናል። ተማሪዎች በራሳቸው መጥተው እየተመዘገቡ ነው። ይሄ ትምህርት በሰላም እንዲሳካ በሰላም እንዲጠናቀቅ ከዚህ በፊትም ባንክሮ ስንሰራ የቆየንበት ሁኔታ ነው ያለ። በተለይ እንደ ደብረታቦር ከተማ ከምንም በላይ ተማሪዎች በትምህርት ገበታቸው ያለምንም እንከን ትምህርታቸውን እንዲከታተሉ በ2017 ዓመት ደብረታቦር ከተማ በሁሉም ትምህርት ቤት በ36 ትምህርት ቤቶች በሰላም ተጀምሮ በሰላም የተጠናቀቀበት ሁኔታ ተማሪዎች ከትምህርት ገበታቸው ከትምህርት ገበታቸው ሲከታተሉ የቆዩበት ሁኔታ ነው ያለ። አሁን አሁንም ይሄ በእያንዳንዱ አካባቢ የጸጥታ መዋቅራችን ህብረተሰባችን ለሰላሙ በጣም አጋዥ ነው። ትምህርቱን ያለምንም ማቋረጥ እንዲከታተል ምቹ ሁኔታ እና የሚያሰጋ ነገርም የለም። ካአሁኑም ተማሪው በየአካባቢው እየተመዘገበ ያለበት ሁኔታ በየትምህርት ቤቱ እየተመዘገበ ያለበት ሁኔታ በጣም ጥሩ ነው። ይሄ እንዲቀጥል ከፍተኛ የሆነ ክትትል፣ ቁጥጥር እየተደረገ ነው ያለ በሁሉ መዋቅር። በተለይ የጸጥታ መዋቅራችን በዚህ ዙሪያ ላይ በትኩረት ይዞ እየሰራ ነው ያለ። ይሄ ንቅናቄ መድረክ ንቅናቄ፣ የተማሪዎች ንቅናቄ ዛሬ ካየነው አኳያ በጣም ጥሩ ይበል የሚያስብል ጥሩ ጅማሮ ነው። ይሄ እንዲቀጥል እንፈልጋለን። ስለዚህ ተማሪዎች ያለምንም ስጋት ትምህርታቸውን እንዲከታተሉ ቤተሰቦቻቸው ወደ ትምህርት ገበታ እንዲልክ እንዲልኩ ደብረታቦር ሰላም ነው፣ አንጻራዊ ሰላም ነው። በተለይ ባሳለፍናቸውም ወስደን ስናይ ምንም አይነት ክፍተት የታየበት ከአለመሆኑ ጋር ተያይዞ ቤተሰቡ ልጁን በሙሉ እምነት ለመንግስት ወደ መንግስት ትምህርት ቤቶች፣ ወደ ግል ትምህርት ቤቶች እንዲልክ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። በደብረታቦር ከተማ አስተዳደር የ2018 የትምህርት ዘመን የሚማር ማስተማር ስራ መስከረም አምስት ቀን 2018 ዓ ም እንደሚጀመር ከከተማ አስተዳደሩ ትምህርት መምሪያ የተገኘው መረጃ ያመለክታል።